ሰላም አድማጮቻችን እንደምን አላችሁ? በጋሻው እና እፀገነት ላቀ አለን። ፕሮግራማችን ምን ወሬዎች ተመርተዋል የሚለውን አስቀድመን እናስተዋውቃለን። ኤለን መስክ መርሆዎች እንመለከታለን። ያው አሁን በደንብ ደግሞ የበለጠ አነጋጋሪ ሰው ሆናል አይደል? ኤለን መስክ እሱ እንግዲህ ይደረስባችኋል የማይባሉ ይተገበራሉ የማይባሉ ራዕዮች አሉትና እነዚያንም ደግሞ መሬት ላይ አውርዶ ሰርቶ ተግባራዊ አድርጎ ማሳየት በመቻሉ በዚህ ይደነቃል። በነዚህ በጣም ታላላቅ ሀሳቦቹና ራእዮቹ አለም ላይ በደንብ ማነቃቃትና ተጽዕኖ መፍጠር መቻሉም ይነገርለታል። ኤሎን መስክ አሁን ያለበት ዝና ላይ ስኬት ላይ ከመድረሱ በፊት ግን ብዙ ጊዜ የወድቀት ታሪክ ነበረው እና ብዙ ጊዜም ደግሞ ሪስክ ወስዷል። ኪሳራ ማጋጥሞት ያውቃል እና በነዚህ ሁኔታዎች ውስጥ ተፈትኖ አልፎ እንግዲህ አሁን ያለው ላይ ትልቅ ሀብት መፍጠርና ተጽዕኖ ፈጣሪነት ላይ የደረሰ ሰው ነው። የእሱ መርሆች ተብለው የተቀመጡ የስራ መርሆቹን እንድንመለከታቸው ማለት ነው እና ብዙ ሰዎችም መጋራት አለባቸው ተብሎ የተጻፈ ጽሁፍ ነው የተመለከትኩት። አሁን ደግሞ ባለው ነገር አሜሪካ ከትራምፕ ጋር ያላት ነገር ይታወቃል። እያንዳንዱ ነገር ላይ የማማከር ስራው የተገደበ ነው ይበሉ እንጂ እሳቸው ግፊቱ ስለ ስለበዛ ነው የተገደበ ነው ያሉት እንጂ ከሚያምኑት ሰው መካከል አንዱ ነው። ምክንያቱም ያለውን ነገር በተግባር የሚያደርግ ስለሆነ የተሳካለት ስለሆነ አርግ ያለውን ነገር ያደርጋሉ። እንደ ሀገር የሆኑ ይሄ ገንዘብን በተመለከተ ውጤታማ የሆኑ ምላሾች የሚገኝባቸው ነገሮች ላይ እሱ ያላቸው ነገሮች እየተደረጉ ነው። የሀገሪቱ ቂሳራ ውስጥ ናት ያለችው፣ እዳ ውስጥ ናት ከዛ ለመውጣት የምናደርገው ሀብት ቁጠባ ላይ እኛ የምንከተላቸው ውሳኔዎች ሁሉ አዋጭ ናቸው በሚል እየወጡ ያሉት ውሳኔዎች አብላጫዎቹ እሱ ናቸው በሚል ብዙዎችም ተቃውሟቸውን ይዘው እስከ መውጣት ደርሰዋል። የኤለን መስክ እንዲህ አልነበረም የምንጠብቀ በሚል ግን ያሰበውን ነገር ከማድረግ ወደ ኋላ የሚል ሰው አይደለም። ኒሉኝታም ያለው ሰው አይደለም። በደንብ እየሰራ ነው። ለምንስ ሉኝታ ይኖረዋለ ነገሩ ከዛ ውጪ አሁን አንዳንድ ይሄ በጣም ግዙፍ የምንላቸው ከአይምሮችን በላይ የምንላቸው ሀሳቦችን አሁን ሰሞኑን አንድ ኒውስ እያየሁ ነበረ። ከለንደን ኒውዮርክ ውስጥ ለውስጥ ዋሻ ይሰራል ተብሎ የዛሬ ዓመት የተሰራ ነው፣ ግን ለምንድን ነው ያልተሰራው ብሎ ሲጠይቅ በጣም ከፍተኛ ዋጋ ነው። ሀሳቡ አሪፍ ነው። በአንድ ሰዓት ነው የሚደረሰው። ከኒውዮርክ ለንደን ውስጥ ለውስጥ ሄደሽ ቴክኖሎጂው ትልቅ ነው። ፈሰስ የሚደረገው ሀብት ከአይምሮ በላይ ነው። በትሪሊየን ዶላሮች ነው ሲባል በግማሽ እንሰራለን። በግማሽ አንዱ ፕሪንሲፕሉ የኤለን መስክ ይሄ የተለመደው አመለካከት አለ አደለ? ብዙዎቻችን ውድ ነው አይሆንም ወደፊትም ሊቀየር አይችልም የተባለውን ነገር ወደ መፍትሄ የማምጣትና መሰራት የሚችልበትን አዲስ አተያይና አካሄድ የሚከተል ሰው ነው እና ይሄ ችግሮችን ለመፍታት የሚሄድበት ርቀት ብዙ ሰው እንደሚያስበው አይደለም ብዙ አይሆንም ወይም ይሄን ያለው እውነታ ብሎ ያስቀመጠውን ወደ መፍትሄ ይዞ የመምጣት አቅም አንዱ የሱ መርህ ነው ተብሎ ይገለጻል፣ በቢዝነስ ውስጥ እሺ። ሌላኛው እንግዲህ ስለ ስንፍና እናወራለን። ስንፍና በብዙ መንገድ ብዙ ነገር ይባልለታል። ታታሪ ነን ብለን የምናስብ የሚመስለን ሰዎች ሁሉ አሁን በምናወራቸው ነገሮች ውስጥ ስንፍና በደንብ ቦታ አለው። ሕይወታችን ውስጥ የእውነት ተጋፍጠን አዎ፣ ሰነፍ ነኝ ማለት እስካልቻለ ድረስ አንዳንዴ አንዳንድ መነቃቃቶች አሉ። አው እችላለሁ፣ አው ጎበዝ ነኝ፣ አው ትኩስ ጉልበት አለኝ፣ አው አልቆምም፣ ምን የሚያዳግተኝ ነገር የለም እያል ለራሳችን እንድንነግር አሳይመንቶች ይሰጡናል። የተለያዩ ኤክስፐርቶች ግን የየለቱ ህይወታችን ውስጥ ያደረግናት ያሰብናት ነገር ምንድናት ብለን ስንፈትሽ ምናልባት ከአስር ምን ስጠው ውጤት ብንል አራት አምስት ሊሆን ይችላል። ታታሪነታችንን የሚያሳዩ ነገሮች ያደረግ ነው እንጂ አብላጫው እንደውም ይሄ ድብቁ ስንፍና ብለን በግል እንድንመልሳቸው የተደረጉ ነገሮች አሉ። ሌላው ሰው ሳይሆን አሁን ጸጊ ቲጂ ታታሪ ነሽ ብለሽ የምትኝ ከሆነ ታታሪ መባሌ አንድ ሁለት ነገር አይተሽ ሊሆን ይችላል የእውነት ስጋፈጣቸው በተባሉት ነገሮች ውስጥ ግን ሰነፍ ሰው ነኝ እንድል የሚያደርጉ ናቸው በቃ መዋጥ አለብን በደንብ ስለዚህ በየዕለቱ ምን እያደረግን ነው የምንውለው የምናስበው ሰአቶቻችን ቀናቶቻችን በዚህ ምድር ላይ የተሰጠን እድሜን በተመለከተ በደንብ ስንመዝ ነው ከኤለን መስክ ትምህርት መውሰድ ያስፈልግ በጣም ወደ ኋላ ነን። በአምስት ደቂቃ የመጨረስ አንድን ስራ ይላል። በቀን ውስጥ አምስት አምስት ደቂቃ ብሎ የያዛቸዋሉ እና በአምስት ደቂቃ ሌላ ምንም ጊዜም የለኝም። ምክንያቱም በጣም ብዙ ካምፓኒዎችን ናቸው አደለ የሚያስተዳድሩ። ብዙ ስራ ውስጥ ነው ያለው። የረጅሙን ሰአት በመስራት እና ረጅም ሰአት መሰራት አለበት ብሎ የሚያምን ነው ብዙ ሰው ከሚሰራበት በሳምንት ውስጥ የስራ ሰዓት የእሱ ከፍ ያለ ነው እና የአምስት ደቂቃ የቀን እስኬጁሉን ሲያደርግ፣ ፕሮግራም ሲያወጣ አምስት ደቂቃን በአግባቡ የሆነ ስራ ሰርቶ ለመጨረስ ይመድባል እና ያለምንም ዲስትራክሽን ማለት ነው። ያ ማለት አምስት ደቂቃ አንቺ ትኩረትሽን ሰብስበሽ የሆነ ስራ ለመስራት ምንም የሚረብሽሽ ነገር መኖር የለብ ስልክ ማውራት የለብሽም። የሆነ ሰው መጥቶ ቢያወራሽ መልስ መስጠት የለብሽም። ሙሉ በሙሉ ለዛ ነገር ትኩረትሽን ሰጥተሽ ትሰሪያለች ማለት ነው። እንግዲህ ስብሰባም ቢሆን በአምስት ደቂቃ ውስጥ አንድ ባለ ሀብት ትዝ ብሎኛል። ሁለት ደቂቃ ነው ያለ የለኝም ሌላ እና ሰውየ ሁሉንም ስራ ነው የሚሰሩት አይደል፣ ሱቅ ውስጥ የሚገባሉ ፈርኒቸሩን የሚሸጣሉ ጫማውን የሆነ ነገር ይመጣል። የበዛ ነው በጣም ከሚገባው በላይ በቃ ትኩረትን የማይሰበሰብበት እና ምን እንደሰሩ ራሱ የማያውቁበት የለም። በቃ የወራሻቸውን ራሱ በአግባቡ በአጋጣሚ የሚመሳሰል ነገር አለ ሆነ ኦቨር ስቲሙሌሽን ተብሎ የተቀመጠ የስንፍና መገለጫ በመነቃቀቱ ልንሰሩዋለ ችላለ ሂዱ፣ ውጡ፣ ፈርመው ምን እየጠበቀ ነው ጀምረው የሚሉ ሰዎች ሰነፍ ናቸው ይላል። ማሳመኛ ነገሮች አሉት። ምክንያቱም ሁሉም ነገር በተረጋጋ መንገድ ታስቦበት ውጤቱን አካሄዱ፣ መዳረሻው ታውቆ የምናልፈው እሱን ያደረጉ ሰዎች በአጭር ሰዓት ውስጥ ቢከውኑት ራሱ ተረጋግተው ውጤቱን ያውቁታል ነው። በስሜት በተለየ መንገድ በመነቃቃት ውስጥ የምናደርገው ነገር መነቃቃቱ ደግሞ ሳይኖር ሲቀር መመለስ የምንችለው አይደለም፣ ደግመን የምንሰራው አይደለም። እሱ ነው አሁን አንዳንድ ሰዎች ጋር የሚፈታተናቸው። ምን ይሄ ቀላሉ ስራ ነው እንችለዋለን፣ በቃ አምስት ሰው የሚሰራው ሰራው እዚህ ጋር የሚሉ ሰዎች ሰዎችን ሊያባረሩ ይችላሉ። በማግስቱ ግን ላይ ደግሙት ይችላሉ። የአምስቱን ሰዎች ኃላፊነት ወገቤ ያው በሚያስፈልገው ትኩረትም ላይሰሩት ይችላሉ። ስራውን የሚገባው ትኩረት ሊኖር ይችላል አይደለም? ጥራትና ትኩረት ከስራ ጋር አብረው ይሄዳሉ። እና እንደተባለው ያንንም ያንንም መነካካት ከሆነ የሚገባውን ነገር በአግባቡ ውጤታማ አድርጎ መስራት አይቻልም። እሺ። ስለዚህ በእነዚህ ወሬዎች እንቆያለን። ከዛ ውጭ ግን ነገር ስታንሽ ነው አምስት ደቂቃ ሰርቶ መጨረስ የሚለውን ከዚህ ቀደም አንዱ ካምፓኒው ላይ የቱ ካምፓኒ እንደሆነ አላውቅም፣ ኤለን መስክ ሰራተኞችን ለመገምገም ብሎ እነሱ የሚሰሩበት ቢልዲንግ ላይ መኖር ጀመረ። እና ያያል የሚል ስለዚህ ምቾታችንን አሳጥቶናል። መቆጣጠር ሌላ ነው፣ ባለ ሀብት መሆን ሌላ ነው። ለምንድን ነው እያንዳንዱ እንቅስቃሴችንን የሚከታተለው የሚል ግርግር ተነስቶ አስታውሳለሁ። በኋላ ግን ያለው ነገር አሁንም ቢሆን ትኩረታቸው ስራቸው ላይ አይደለም እኔ ላይ ትኩረታቸው ለምን አይተውኝ ምንም ስለዚህ አንድ ዲስትራክሽን ሆኗል ማለት ነው እዛ የስራ ቦታቸው ላይ እሱ አንዳንዴ ው እንግዲህ አለቆች ባሉበት መስራት ለምን መጣ ምን እያየ ነው የሚለው ነገር ያስጨንቃል ሰዎችን ስራው ላይ ደግሞ ትኩረት ያደረገ ሰው እዚህ ጋ ምንም ነገር ቢቀመጥና ቢጣል ሊያይ ይችላል አይደለም አንዳንዴ የሆነ ስራ ውስጥ እኮ ስትዋጪ ምንም ነገር ምንም አይነት እንቅስቃሴ ላይታይሽ ይችላል እና የዛን ያክል ትኩረትና መሰጠት ሊኖርሽ ይገባል ነው በመሳሪያው ስራ ላይ እሺ የአለማችን በጣም ታታሪና ባለጸጋ ከሆኑ ሰዎች ውስጥ የሚጠቀሰው ኤለን መስክ ስለሱ ደግሞ እናወራ ረጅም ሰዓትን በመስራት ይታወቃል ከቴስላ ስፔስ ኤክስ እና ሌሎች በርካታ ተቋማት ጀርባ ያለ ባለራዕይ ነው ብዙ ጊዜ በስራ ስነ ምግባሩም ይነገርለታል በፈጠራ ሀሳቦቹ ሊተገበሩ አይችሉም የተባሉ ሀሳቦችን ወደ ተግባር በማምጣትም ይነገርለታል። ዓለም ላይ ለብዙዎች መነቃቃትም ምክንያት ሆኗል እና የእሱ መርሆች ተብለው ከተቀመጡት ውስጥ ፈርስ ፕሪንስፕል ቲንኪንግ የሚለው የመጀመሪያ መርሁ ተደርጎ የሚነገር ነው። በጣም ውስብስብ የሚባሉ ችግሮችን ወደ መሰረታዊ እውነታቸው አምጥቶ በመሰባበር ያንን ችግር የመፍታት አቅም ነው። ክሬቲቭ ሆኖ ማሰብና ችግሩን በአዲስ አተያይ ትኩስ በሆነ አተያይ ለመቅረብ ወይም ለማየት መሞከር የሚለውን የሚያስቀምጥበት ነው። በማህበረሰብ ውስጥ የተለመደና ና ተቀባይነት ያላቸው እምነቶች ይኖራሉ። እነዛን እምነቶች ከመከተል ይልቅ ቻሌንጅ በማድረግ ፈጠር ያለውን መፍትሄ ማምጣት ብሎ ያስባል። ችግሮችን በታትኖ ሰባብሮ ማየት አዲስ ምልከታና አተያይ ያለው መፍትሄን ማምጣት የሚለው እንግዲህ በብዙ የእሱ ሀሳቦች ውስጥ ተግባራዊ የተደረጉ ናቸው ተብሏል። ከዚህ በፊት የነበረ የተለመደውን ኤክስፔሪየንስ፣ ወይም ተሞክሮ፣ የኢንዱስትሪ ልማት ወይም የተለመዱ ግምቶች ላይ ከመመስረት ይልቅ አዲስ አካሄድን መከተል የሚለው በሱ እንግዲህ አካሄድ ውስጥ የሚታይ ነው እና ኤሎን መስክ ምን ይላል? እንደ ስፔስ ኤክስ ያሉትን ሀሳቦች ይዞ ሲመጣ፣ ለምሳሌ ሮኬት ማምረት ከፍተኛ ወጪ የሚጠይቅ ነው የማይታሰብ ነው፣ የማይቻል ነው የሚሉ የተለመዱ አስተሳሰቦች ነበሩ። ግን እሱ ችግሩን በታትኖ ለማየት ሞክሯል። በጣም ኮምፕሌክስ ውስብስብ የሆነውን ነገር በታትኖ ነው አይቶ ነው ወደ መፍትሄ ለመምጣት የሞከረው ነው። ለምሳሌ ሮኬት ለማምረት ቁሳቁሶቹ ምንድን ናቸው? የማምረት ሂደቱ ምን ይመስላል? ስለዚህ ወጪ የሚቀንሱ መንገዶችን እንዴት እንከተል ወደሚለው ላይ ነው ያተኮረው በሚል አስቀምጦታል። ቅድምም ስለ ተናሉ ስናወራ ነበር አይደል? የውስጥ ለውስጥ ዋሻውን የተለመደው ነገር ምንድ ነው? በጣም ለምን አልተሰራም? ሲል በጣም ብዙ ወጪ የሚያስወጣ ነው፣ የማይታሰብ ነው የሚል መልስ ነው የተሰጠው። ይሄ እንግዲህ ብዙ ሰው ሊመልሰው የሚችል የተለመደ አካሄድ ነው። አይ ይህንን እንዲያውም በግማሽ ወጪ ቀንሰን መስራት እንችላለን የሚል የመፍትሄ ሀሳብን ይዞ ነው የመጣው። ስለዚህ ይሄ አካሄዱ ነው እሱን በተለየ ሁኔታ እንዲታይ የሚያደርገው ብዙዎች እንደ ልማድ ይዘውት የመጡትን ነገር ችግሩን ፈረካክሶ ለማየት ይሞክራል። ከዛ በኋላ ምን ነገሮችን ብናደርግ ወጪ መቀነስ እንችላለን፣ ፈጣን አካሄድን መከተል እንችላለን የሚለው ላይ ነው የሚያተኩረው። ይሄ በደንብ እንግዲህ ጥሩ ብቃትን አይደል ክሬቲቭ ቲንኪንግን ይጠይቃል። እና እነዚህ ነገሮች በደንብ ልዩነት እንዲፈጠር አድርገውታል። አይታሰብም አይሆንም የሚባሉ ነገሮችን ወደ ተግባር ቀይሮ እንዲሰራ ማድረግ አስችሎታል። በሚል ብሎ አሁን የሚገርመኝ ብዙ ኮንፈረንሶች ላይም መጥቶ ሲጠይቁት የሚመልሰው ነገር ለምሳሌ ለምንድን ነው ዘመናዊ መኪናዎቹ ኖረውን በየቦታው ምንቆመው ትራፊክ እንዲያቆመን የምንገደደው? ይሄ ስለፈቀድን ነው እኛ በቃ ምንም አይነት ቦታ ላይ ሳንቆም ለሰከንድ ከመነሻችን እስከ መድረሳችን ድረስ መጓዝ ማሽከርከር የሚለው ሀሳብ አሁን የእሱ ነው። ይሄንን እንዴት እንገነባዋለን? የእሱ ካምፓኒ የወሰደው የግንባታ ፕሮጀክት ነው። ስለዚህ እነማን በዛ ጋር ያልፋሉ እንግዲህ ወደፊት እናያለን። ግን ዓለም ወደዚህ ፊቷን እንድታዞር እንችላለን። መደረግ ይችላል። አዎ፣ ውድ ሊሆን ይችላል። የሰው ልጅ እንዴ ያለ ችግር ይሄን ማድረግ እንዴት ይላል። አሁን በድሬ የሆነ ቦታ ብደርስ የሚያስብሉን አጋጣሚዎች የሉ መንገዶች ልክ እንደዛ አሁን እንችለዋለን ብሎ እሱ ይሄን ኃላፊነት ወስዷል። ይገርመኛል። ይሄ አሁን አዎ እና የብዙ ሀሳቦቹ በስተጀርባ ይሄ አካሄዱ በደንብ ውጤት ማምጣት ችሏል ነው አዳዲስ አታያይን ነው ይዞ የሚመጣው መፍትሄውን ይዞበት የሚመጣበት መንገድ ለየት ያለ ነው የሚለው የመጀመሪያው አንድ መርህ ተደርጎ ተቀምጧል። ሌላ የኤለን መስክ ምርጥ ልምድና መርህ ተደርጎ የሚወሰደው የስራ የበዛ የስራ ስነ ምግባር የሚለው ነው። እንግዲህ አንዳንድ ሰዎች አይስማሙም፣ በጣም ረጅም ሰዓት መሰራት የለበትም ብለው የሚከራከሩ አሉ። እሱ ግን በጣም የበዛ የስራ ስነ ምግባር ለረጅም ሰዓት በመስራት ይታወቃል። በሳምንት አንዳንዴ ከሰማኒያ እስከ መቶ ሰዓት ሊቆይ ይችላል ስራ ላይ እና እንዲያውም እስከ መቶ ሀያ ሰዓት ሊሰራ ይገባል የሚል አስተሳሰባለሁ። በቀን ሀያ ሰአት የተለመደው እስከ አርባ ሰአት ነው በሳምንት እና ለሁሉም ሰው እንዲህ አይነት የስራ ስነ ምግባር የተለመደና የሚሰራበት ባይሆንም ኤሎን መስክ ግን ለስራው ያለው መሰጠት እና ዲሲፕሊኑ እና ትኩረት ማድረጉን ያሳያል በሚል ተገልጿል። ስኬታማ ሰዎች ግባቸውን ቅድሚያ ይሰጣሉ ምንም አይነት አስተጓጓይ ነገሮች ቢኖሩ ያስወግዳሉ። በስራቸው ላይ እንዲቆዩ የሚያደርጓቸውን ነገሮች ወይም ትኩረታቸውን ሰብስበው እንዲሰሩ የሚያደርጓቸውን ነገሮች ሊያመቻቻሉ። ስለዚህ ጠንካራ ስራ ስማርት ከሆነ ውሳኔ ሰጭነት ጋር ለስኬት በጣም ቁልፍ ነገር ነው የሚለውን አስቀምጠዋል፣ ከኤለን መስክ መርህ ጋር በተያያዘ ማለት ነው እና ረጅም ሰዓት መስራት የሚባለው ነገር ሰዎችን ውጤታማ ያደርጋል ያ ማለት ደግሞ እያንዳንዱ የምንሰራበት ሰዓት ላይ በደንብ ትኩረታችንን ሰጥተን መስራት አለብን ነው። ሌላ የማያቋርጥ ከጊዜው ጋር አብሮ መሄድ እድገቶችን የሚደግፍ ነው እና ከጊዜው ጋር አብሮ መሄድ መቻል የሚለውንም ሌላው መርሆ ነው። እንግዲህ ኤለን መስክ ራሱን ያስተማረ ባለሙያ ነው ይባላል። በተለያዩ መስኮች እንደ ኢንጂነሪንግ፣ ስፔስ ቴክኖሎጂ፣ አርቲፊሻል ኢንተሊጀንስ ላይ እውቀቱን ለማስፋት በጣም ያነባል። የህይወት ዘመን ተማሪ ነው የሚለውም በሱ በኩል የሚገለጽ ነው። ይሄንንም ያበረታታል ነው ለማደግ የሚፈልግ ሰው ክህሎቶቹን ሁሌ ማሻሻል አለበት። በስራ መስኩ ላይ ያሉ አዳዲስ እድገቶችን፣ መሻሻሎች ላይ ሁሌም ለማወቅ መትጋት አለበት። በዛም ነው እንግዲህ ያለውን ውድድርና ፉክክር ማሸነፍ የሚቻለው ብሎ ስለሚያምን ራሱን ያለማቋረጥ በማስተማር ውስጥ የሚያልፍ ሰው ነው ተብሎ ተገልጿል። ይሄ እንደ አንድ መርሁ ነው። ሌላ እንግዲህ አደጋ ተጋፋጭ መሆን ከውድቀት መማር፣ እነዚህ እነዚህ ነገሮች ኤለን መስክን ይገልጹታል። ለምሳሌ በቴስላ ና ስፔስ ኤክስ ወደ ኪሳራ እስከመቃረብ መድረስን ጨምሮ ተደጋጋሚ ውድቀቶችን ተጋፍጧል። ስኬታማ ከመሆኑ በፊት እንደዚህ ከሚነገርለት በፊት ይባላል እና በሙያ ጉዞ ውስጥ በርካታ አደጋዎችን ወይም ሪስኮችን ወስዷል አልፏል ውድቀቶችን እንደ አንድ መስፈንጠሪያ ነው እንጂ የሚያዩ ወይም የሚፈልግበት ቦታ ላይ ለመድረስ ተስፋ የሚያሳጡት ወይም በቃ ይሄ ነገር የማይሆን ነው ብሎ ለመደምደም የሚያደርሰው አይደለም ተብሏል። እና ህይወት ላይ የተሻለ ደረጃ ለመድረስ የተሰላ ሪስክ መውሰድና ከስህተት መማር በጣም ወሳኝ ነው የሚለውን የሚያምን ሰው ነው ነው በአጠቃላይ ስኬት ፍርሃታችሁን እንድትጋፈጡበት ነው የሚያደርጋችሁ እንጂ ስኬት የሚለውን ነገር ስናስበው ፍርሃትን እንዴት ተጋፈጣችሁት የሚለውን ነገር ነው የሚመልስላችሁ፣ ነው ከሰሳታችሁም ምን ተማራችሁ ነው። ከዛ ደግሞ በፍጥነት መመለስና ወደ ስራ መግባት የሚለውን ነገር ማድረግ አለባችሁ በሚል ይገልጻል። የጊዜ አስተዳደርን ማወቅ ሌላው የኤለን መስክ መርህ ነው ተብሎ ተቀምጧል። በርካታ ኩባንያዎች ከመምራቱን በተጨማሪ ኤለን መስክ ጊዜውን በአግባቡ ያስተዳድራል ነው። ቅድም መግቢያችን ላይ እንደገለጽ ነው የጊዜ አስተዳደር ልምዱ ተብሎ የሚጠቀሰው ቀኑን በየአምስት ደቂቃ ይከፋፍላል እና በአምስት ደቂቃ ውስጥ ስራውን መጨረስ ነው፣ በአግባቡ እያንዳንዷ ቅጽበት ጥቅም ላይ መዋሏንም ያረጋግጣል የሚለው ተገልጿል። ስለዚህ በአምስት ደቂቃ ውስጥ ምን ሰርተ ልንጨርስ እንችላለን የሚለውን እንድና እያደርጋለጣማነስ ለዛ ኮነ ታዲያ በሳምንት እስከ መቶ ሰዓት መስራት ማለት ይህንን ያሳያል። በአምስት ደቂቃ ውስጥ ግን ኤፌክቲቭ የሆነ ነገር ሰርቶ ለመጨረስ ያው ምንም አይነት ዲስትራክሽን መኖር የለበትም። በምንም ነገር መረበሽ የለብሽም። ስልክ ቢደወልልሽ፣ ቴክስት ቢደረግልሽ አትመልሽም። ለማይረባ ወሬ ጊዜ አሰጪም። ስራውና ስራው ላይ ብቻ ነው ትኩረትሽ የሚሆነው ማለት ነው። እና ይሄ በጣም አስገራሚ ልምዱና መርሁ ተደርጎ ተቀምጧል። እነዚህ ነገሮች እንግዲህ የኤለን መስክ በደንብ የሚታወቅባቸው መርሆቹ ናቸው። በተደጋጋሚም በተለያዩ መድረኮች ላይ ስለ ቢዝነሱ እንዲናገር እንዲያነቃቃ ሲጋበዝም እነዚህ ነገሮች የሚያቀርባቸው ጉዳዮች ናቸው። ስራን በተመለከተ ምን አይነት ዲሲፕሊን ሊኖር ይገባል፣ ምን ያክል ሰዓት መስራት አለብን፣ እንዴት ትኩረታችንን መሰብሰብ አለብን፣ እንዴት እንደ አንድ እንደ ችግር ብለን ላስቀምጥ ነው ነገር የፈጠራ ሀሳቦችን አዳዲስ ሀሳቦችን ይዘን መተን የተለመደውን አስተሳሰብ ቻሌንጅ ማድረግና መፍትሄ ማምጣት እንችላለን የሚለው ላይ በደንብ የሚናገር ሰው ነው። ለሁሉም ካምፓኒዎች ስራ አስኪያጅ አትሆን ቅጥር ሌላ ሰው አንጣ የሚለው ውዝግብ እኮ እስከ ቅርብ ጊዜ ድረስ ነበር። ያው እምቢ ማለት መብት ነው፣ ግን በተግባር ምንም የጎደለ ነገር የለም የጨመረ ነገር ነው እንጂ የሚለው ነው ማሳመኛ የሚሆነው ቴዎሪዎችን ወይም እሱ የሚከተላቸውን መርሆች እኮ አለመቀበል ይቻላል። ግን አሳማኝ ነገሮችን እያደረገ ይሄ ሰው ስኬትን፣ ትርፍን የሚያሳየን ከሆነ አዳዲስ ሀሳቦች እንደሚሆኑ በደንብ በተግባር የሚያስመሰክር ከሆነ አዎ፣ በቃ መርሆቹ ሳይንሳዊ ናቸው። ሳይንስ አንዱ ኤቪደንስ አይደለም የሚፈልገው ዝም ብሎ አባባል ብቻ ሳይሆን እንችለዋለን፣ እናደርገዋለን ሳይሆን አርጓል መምራት የሚባለውን አድርጓል። ሰዓት መከፋፈልን በደንብ ከፋፍሏል። የማይቻሉ የነበሩ ነገሮችን መቻል እንደሚቻል አሳይቶናል። ቢዝነሶቹም እነኚህ ናቸው። መቻል የማይቻሉ ነገሮችን ማድረግ ነው። ለአለ አንዳንድ ነገሮች በሀገር ደረጃ ራሱ ሲታሰቡም ሊሆኑ አይችሉም እንኳን ግለሰብ አስቦ ተግባራዊ ሊያደርጋቸው ይቅርና ተብለው የተቀመጡ ጉዳዮችን ነው እንግዲህ እሱ ማድረግ ይቻላል ወደሚል ራዕይ መጥቶ ያንን ራዕይ ደግሞ በተግባር ለማሳየት እየሞከረ ያለው እሺ። ታዛ ነው እየሰማች ያላችሁ። ታዛ ታዛ